ጉዳይ አስባለ ንግግር ከፓርላማው መሀል ፈንድቷል። ዶክተር ደሳለኝ ጫኔ በጠቅላይ ሚኒስቴር አብይ አህመድ ፊት መንግስትዎ ጦረኛ ሆኗል ሲሉ የታመቀውን ጉድ ዘርግፈውታል። ጠቅላይ ሚኒስቴር አብይ አህመድ በበኩላቸው ዘለው አራት ኪሎ አራት ኪሎ የሚባል መፈከር ተራ ልምምድ ሆኗል። ይህ መልእክት በረሃ ለገቡት አይደለም፣ በአንድ እግራቸው ፓርላማ በአንድ እግራቸው በረሃ ላሉትም ጭምር ነው። በኃይል ስልጣን መያዝን አቀላችሁ አትመልከቱት በማለት ምላሽን ሰጥተዋል። በዛሬ ዕለት ምላሽ ለመስጠት ፓርላማ የተከሰቱት ጠቅላይ ሚኒስቴር አብይ ከፓርላማ አባላቱ በርካታ ጥያቄ የተነሳላቸው ሲሆን የዶክተር ደሳለኝ ጫኔ ጥያቄ ግን የመርግ ያህል የከበደ ሆኖ ታይቷል። ደሳለኝ የብልጽግናን መንግስት ጦረኛ ነው ብሎ ከመጥራት ለፋኖ መልእክት እስከ መላክ ስለታሰሩ የአማራ ምሁራንና ጋዜጠኞች ድምፅ ከመሆን አንስቶ ጦርነቱ ምን ያህል ትሪሊየን ኪሳራ እንዳመጣ በዝርዝር ለጠቅላይ ሚኒስቴሩ አብራርተዋል። ከዚህ በተጨማሪም የፓርላማ አባላቱን እንደ ቄስ ሞገሴ ውዳሴ ከማቅረብ ውጭ የአገሪቱን ነባሪ ሁኔታ ለመናገር የሚፈራ የቄስ ሞገሴዎች ስብስብ ሲሉ ዘልፈዋቸዋል። በዚህ ያላበቁት ዶክተር ደሳለኝ የፓርላማ አባላቱን ትጠየቃላችሁ ሲሉም ጣታቸውን ቀስረው ተናግረዋል። ኢህአዴግ አምባገነናዊ መንግስት ነበር፣ ብልጽግና ግን የሙሉ ጊዜ ጦርነት ጠማቂ አገዛዞኗል ሲሉ እንደ ሀሞት የመረረ እንደ መርግ የከበደ ንግግራቸውን የጀመሩት ዶክተር ደሳለኝ ጫኔ ሀገራችን አሁን ያለችበት ቅርቃር መንስኤው ፖለቲካዊ ሲሆን መፍትሄውም ፖለቲካዊ ነው በማለት ቀጥለው እንዲህ ይላሉ የሀገራችን ችግር ፖለቲካዊ በመሆኑ መፍትሄውን ፖለቲካዊ እንጂ የጠመንጃ አፈሙዝ መሆን አይገባውም በድህነት ውስጥ ያለችው ኢትዮጵያ ባለፉት ሰባት የብልጽግና ስርዓት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የሰላምና ደህንነት ቀውስ አዙሪት ተዳርጋለች በማለት የብልጽግና ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፊት እንደ ኮሶ የመረረ ከባድ ተቃውሟቸውን አሰምቷል ደሳለኝ ቀጥለውም ኢህአዴግ አምባገነናዊ ልማታዊ መንግስት ነበር፣ ወደ ብልጽግና ያደረገው መለወጥ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል ሲሉ ወንጅለውታል። አሁን ላሉ ግጭቶች ብልጽግናን ዋና ተጠያቂ ያደረጉት ዶክተር ደሳለኝ በብልጽግና ዘመን የተደረጉና እየተደረጉ ያሉ ጦርነቶች ያስከተሏቸውን ውድመቶች በገንዘብ ተምነው ለጠቅላይ ሚኒስቴሩ በዝርዝር አሰምተዋል። ክቡር ጠቅላይ ሚኒስቴር ሆይ፣ ይህን ሰፊ ትችት ከጥያቄ አስቀድሜ ያቀረብኩት መቼም ብልጽግና የአገሪቱን ችግር አላይም አልሰማም አልናገርም ካለ መክረሙ ጠፍቶኝ አይደለም። ብልጽግና የሚሰማው የቄስ ሞገሴዎችን ውዳሴ ነው ሲሉ ዶክተሩ ሲናገሩ አብይ ከወንበራቸው ሆነው እጃቸውን አገጫቸው ላይ አስደግፈው በግርምት ፈገግ ሲሉ ታይቷል። በደሳለኝ ጫኔ አንደበት የተዘለፈው ፓርላማ ደግሞ በዚህ ንግግር እንደተለመደው ሲስቅ ታይቷል።

ዶክተር ደሳለኝ ጫኔ ከዚህ በተጨማሪ ለፋኖና ኦሮሞ ነጻነት ሰራዊት መልእክት ያስተላለፉ ሲሆን ታጣቂዎቹ ለድርድርና ንግግር ራሳቸውን እንዲያዘጋጁም ብልጽግና ላይ ካዘነቡት የትችት ናዳ ቀጥለው ምክር ቢጤ መልእክት ከፓርላማ ሆነው ወደ በረሃ ሰደዋል። ግጭቶችን በተመለከተ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው ዘለው አራት ኪሎ አራት ኪሎ የሚባል መፈከር ተራ ልምምድ ሆኗል። ይህ መልእክት በረሃ ለገቡት አይደለም በአንድ እግራቸው ፓርላማ ባንድ እግራቸው በረሃ ላሉትም ጭምር ነው ሲሉ ተደምጠዋል። በኃይል ስልጣን መያዝን አቅሎ የመመልከት ችግር አለ ሲሉም ተደምጠዋል። እነዚህ ነውጠኛ ነጻ አውጪዎች በመጀመሪያ ደረጃ ሰለባ የሚያደርጉት እንታገልለታለን የሚሉትን ሕዝብ ነው ሲሉ አብይ አልሸባብ በሶማሊያውያን ላይ የሚፈጽመውን ጥቃት እንደ ምሳሌ በማንሳት በአማራ በኦሮሚያ እና በትግራይ የሆነው ይህ ነው ሲሉ ተደምጠዋል። አብይ ቀጥሉና ሁለት መሰረታዊ የፖለቲካ ስብራቶች አሉብን ይላሉ። አንደኛው ነባሩ የመጠፋፋት ባህል ነው ያሉት አብይ ልጅ ኢያሱ ሲነሱ አልጋ አልጸናም ብለው የሚነሱ ኃይሎች አሉ። መንግስቱ ሲመጣ አልጋ አልጸናም፣ ጊዜው አሁን ነው ብለው እዚህም እዚያም የሚቧደኑ ቡድኖች አሉ። በኢህአዴግ ዘመንም አሁንም የሆነው ባህል ነው ሲሉ ተደምጧል። አዲስ መንግስት ሲመጣ አልጋው አልጸናም እና ፍርሱ የሚባል የነበረ ባህል አለ ያሉት አብይ በኢትዮጵያ አንድም መንግስት በሰላም ሽግግር አድርጎ የጸናበት ታሪክ የለንምን ብለዋል ሁለተኛው ስብራት የሶሻሊዝም ወደ አፍሪካና ኢትዮጵያ መግባት ጋር ተያይዞ የገባው በሽታ ነው ሲሉ የቀጠሉት አብይ ሶሻሊዝም ኢትዮጵያ ውስጥ የፍረጃ ባህልን አምጥቷል በማለት የሶሻሊዝም ርዕዮተ ዓለምን ተችተዋል። በዛሬው ፓርላማ ሉ ከዶክተር ደሳለኝ በተጨማሪ ሌሎች ጥያቄዎች የቀረቡ ሲሆን አቶ ባርጠማ ፈቃዱ የተባሉ የኢዜማ የፓርላማ ተወካይ የተናገሩት እዚህ ጋር የሚጠቀስ ነው። ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች ውስጥ የትግራይ ወቅታዊ ሁኔታን የተመለከተው ይገኝበታል። ገዢው ብልጽግና ፓርቲን በመወከል ከያያ ጉለል የምርጫ ክልል የተመረጡት ብርቄ ባህሩ በትግራይ ክልል ያለው ወቅታዊ ፖለቲካዊ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋት አንጸባርቀዋል። በክልሉ ያለው ወቅታዊ ሁኔታ ድጋሚ ዋጋ እንዳያስከፍለን ምን እየተሰራ ይገኛል? ሲሉም ለጠቅላዩ ጥያቄ ያቄ ሰንዝረዋል። የኢዜማ የእዣ ምርጫ ክልል የፓርላማ ተወካይ የሆኑት አቶ ባርጠማ ፍቃዱ ደግሞ ለትግራይ ሁኔታ የማዕከላዊ መንግስት እልባት ለምን አይሰጥም ሲሉ ተመሳሳይ ጥያቄ አንስተው ህዋት እስከ መቼ ሰላም እየነሳን ይኖራል በማለትም አጽኖ ሰጥተዋል። ህዋት ባለው የስልጣን ሱስ የትግራይ ህዝብን እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነትን እየጣሰ ይገኛል ሲሉ አቶ ባርጠማ ወንጅለዋል። እኚሁ የኢዜማ የፓርላማ ተወካይ የህዋት ሰዎች አደብ እንዲገዙ መደረግ አለበት የሚል እምነት እንዳላቸው ሲናገሩ ጠቅላይ ሚኒስቴሩ ፈገግታ ሲያሳዩ ተስተውሏል። የፌዴራል መንግስት የትግራይ ሁኔታን ማስተናገድ ያለበት በፕሪቶሪያ በተፈረመው ስምምነት መሰረት መሆን እንደሚገባው አቶ ባርጠማ አመልክተዋል። ተደራዳሪ የፌዴራል መንግስትን ጨምሮ ብልጽግናን ጨምሮ በትግራይ የሚንቀሳቀሱ ኃይሎችን ያካተተ ክልሉን የሚመራ ጤነኛ አደረጃጀት መፈጠር ያለበት ይመስለኛል ሲሉም ጠቅላይ ሚኒስቴሩ ለጉዳዩ ትኩረት እንዲሰጡት አሳስበዋል። በዛሬው የፓርላማ ውሎ በርከት ያሉ ምላሾችን ጠቅላይ ሚኒስቴር አብይ አህመድ እየሰጡ ሲሆን በተለይም ኢኮኖሚውን እየተመለከተው ይገኝበታል። የብልጽግናው መሪ በማብራሪያቸው ኢትዮጵያ በአሁኑ ወቅት ያላት የውጭ ምንዛሬ ክምችት ባለፉት 100 ዓመታት ይዛ የማታውቀውን ያህል እንደሆነ ነው የተደመጡ። ጠቅላው መንግስት ከተገበረው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በተደረገ የእዳ ሽግሽግ ድርድር 3.5 ቢሊዮን ዶላር ማዳን ችለናል ሲሉም ተደምጧል። ኢትዮጵያ ከዚህ ቀደም በወሰደችው ኮሜርሻል ብድር ምክንያት ሰፊ እዳ እንደነበረባት ያስታውሱት ጠቅለው ይህ ብድር የተወሰደው ተጀምረው ለማይጨረሱ ፕሮጀክቶችና ገንዘብ በቅጡ ሀገር ውስጥ መግባቱ ባልታወቀበት ሁኔታ እንደሆነ አስረድቷል። ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል፣ ይህም በእዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራልን ብለዋል ጠቅለው አንዱ የሀገሪቱ ስብራት ያላት የውጭ ምንዛሬ ክምችት ውስን መሆኑ እንደሆነ አንስቷል። አሁን ላይ ግን ኢትዮጵያ ከ6 አመታት በፊት በ2011 ከነበራት የውጭ ምንዛሬ እጥፍ ክምችት አላትም ይላሉ። የውጭ ምንዛሬ ክምችቱ ከ2011 እጥፍ ብቻ መሆኑ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት አንድ መቶ ዓመታት ዛሬ ኢትዮጵያ ያላትን ክምችት ይዛ አታውቅም ሲሉ ለምክር ቤት አባላት ተደምጡ። ይህ ክምችት የማይጠበቁ ጉዳዮች ሲያጋጥሙ ለተወሰኑ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሬ የሚያስገኝ መሆኑን ያነሱት አብይ ለሀገሪቱ ኢኮኖሚ ትልቅ እመርታና እፎይታ መሆኑን በመጥቀስ ውጤቱን ሲያሞካሹም ነው የታዩ። ይሁን እንጂ ጠቅላው ምክር ቤቱ ዝርዝሩን ከሚመለከታቸው አካላት ጋር እንዲነጋገር በመጠቆም ኢትዮጵያ አሁን ያላት የውጭ ምንዛሬ ክምችት ምን ያህል ጊዜ የሚያቆያት እንደሆነ ከመናገር ግን ተቆጥበዋል። ከዚህ በተጨማሪም አብይ ባለፉት ስምንት ወራት በነበረው የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግቧልም ይላሉ። የኢኮኖሚ ጉዳዮችን በተመለከተ ከፓርላማ ሆነው አብይ የሰጧቸው ገለጻዎች አሁንም አጀንዳ መሆኑ አልቀረም። አብይ ኢትዮጵያ ባለፈው አመት ስምንት ነጥብ አንድ በመቶ የኢኮኖሚ እድገት ማስመዝገቧን ያስታወሱም ሲሆን በዚህ አመት ደግሞ እድገቱ ስምንት ነጥብ አራት በመቶ ሆኖ እንዲሆን መታቀዱንም ገልጸዋል። ያለፉት ስምንት ወራት የኢኮኖሚ እንቅስቃሴያችን በእያንዳንዱ አመላካች፣ በብልጽግና በኢህአዴግ በደር ማድረግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይቶ የማይታወቁ ውጤቶች ተመዝግበዋል ነው የግብርና ዘርፍ ለዚህ ማሳያ የሚጠቅሱት ጠቅለው በመኸርና በበጋ መስኖ እርሻዎች በድምሩ ከ7.7 ሚሊዮን ሄክታር ያላነሰ መሬት በመታረሱ ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃለን ብለዋል። ይሄ ዘርፉን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብለው ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታልን ብለዋል አብይ። ለጥቀውም ይህ ጉዳይ የሚ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ቢኖሩም እውነታው ይህነውና መዋጥ ይኖርበታል። ዛሬ በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያናት ሲሉ ተገኝቷል ያሉትን ስኬት ሲያሞካሹ ተደምጧል። የተወደዳቸው የአንድ አፍታ ሚዲያ ቤተሰቦች የዛሬውን የጠቅላይ ሚኒስትሩን የፓርላማ ውሎ የተመለከተ ሰፊ ዘገባ በቀጣይ በስፋት የምናቀርብ መሆኑን እንገልጻለን።